በዛሬው ቪዲዮ አበበ ጥላሁን የሬስቶራንት ንግድ ስራውን እንዴት እንደሚመዘግብ እናያለን ማለት ነው። ስለዚህ እዚህ ጋር እንደምታዩት አበበ ጥላሁን ሬስቶራንት ስታርትድ ዝ ቢዝነስ ኦን ጁን 1 2016 ነው የሚለው ኢኒሻል ኢንቨስትመንቱ 1 ሚሊዮን 320 ሺህ ነው። ፕሪፔድ ሬንት 15 ሺህ ብር ነው። ፐርቼዝ ኦፊስ ፈርኒቸር ደግሞ 120 ሺህ ብር ነው ማለት ነው። ኢንስትራክሽኑ እዚህ ጋር እንደምታዩት ሪከርድ ትራንዛክሽን ቱ ጆርናል ኤንድ ፖስት ቱ ሌጀር ነው የሚለው። ስለዚህ የመጀመሪያው ስራችን የሚሆነው ጆርናል ላይ መመዝገብ ነው። ኢኒሻል ኢንቨስትመንቱ 1 ሚሊዮን 320 ሺህ ነው ብለን ካሽ ደቢት 1 ሚሊዮን 320 ሺህ፣ ካፒታል ክሬዲት 1 ሚሊዮን 320 ሺህ አድርገን መዘግባለን። ሁለተኛው የሚሆነው ፕሪፔድ ሬንት ነው። እንግዲህ ቅድሚያ የተከፈለ የቤት ኪራይ ነው፣ ይህን መመዝገብ አለብን ማለት። ሬንት በደቢት 15 ሺህ፣ ካሽ በክሬዲት 15 ይሆናል ማለት ነው። ሶስተኛው ፐርቼይዝ ኦፊስ ፈርኒቸር ነው። 120 ሺ ነው። ኦፊስ ፈርኒቸር 120 ሺ በደቢት ካሽ ክሬዲት 120 ሺ ብር ይሆናል። የመጀመሪያ ምዝገባችን የሚከናወነው ጀነራል ጆርናል ላይ ነው ብለናል። ስለዚህ ጆርናል ላይ የመዘገብናቸውን እነዚህን ሂሳቦች ደግሞ ወደ ጀነራል ሊጀር መውሰድ አለበት። እዚህ ጋር እንደምታዩት ለካሽ አንድ ሌጀር ከፍተናል። ፕሪፔድ ሬንት አንድ ሌጀር ከፍተናል። ኦፊስ ፈርኒቸር አንድ ሌጀር ከፍተናል። ካፒታል አንድ ሌጀር ከፍተናል ማለት ነው። ካሽ በደቢት አንድ ሚሊዮን 320 ሺህ ብር ነው። አንድ ሚሊዮን 320 ሺህ በደቢት እንመዘግባለን ሌጀራችን ላይ በአንድ 10 2016 ማለት ነው። ባላንሳችን አንድ ሚሊዮን 320 ሺህ ይሆናል። ሁለተኛው ፕሪፔድ ሬንት ነው። ፕሪፔድ ሬንት በደቢት 15 ሺህ እዚህ ጋ መዝግበናል። ካሽ በክሬዲት እዚህ ጋር እንደምታዩት 15 ሺህ በአንድ መዝግበናል ማለት ነው። ሶስተኛ የሚሆነው ኦፊስ ፈርኒቸር ነው። ኦፊስ ፈርኒቸርን በደቢት በአንድ አስር ወጥቼ አስራ ስድስት አንድ መቶ ሀያ ሺ መዝግበናል ባላንሱ አንድ መቶ ሀያ ሺ ብር ነው። ሽን በአንድ መቶ ሀያ ሺ ብር በክሬዲት እዚህ ጋር በአንድ አስር ወጥቼ አስራ ስድስት መዝግበናል ማለት ነው። ቶታል ባላንሱ ካሽ አንድ ሚሊዮን አንድ መቶ ሰማኒያ አምስት ሺ ይሆናል። ፕሪፔድ ሬንት አስራ አምስት ሺ ነው። ኦፊስ ፈርኒቸር አንድ መቶ ሀያ ሺ ነው። ካፒታል አንድ ሚሊዮን ሶስት መቶ ያሽ ይሆናል። በዚህ መልኩ ጀነራል ሌጀሩን ካዘጋጀን በኋላ የመነሻ ምዝገባ ማከናወን አለብን ማለት ነው። ምክንያቱም የመነሻ ምዝገባ ካደረግን በኋላ ነው ወደ ቀጣይ ትራንዛክሽኖች ምዝገባ የምንሄደው ማለት ነው። ስለዚህ እዚህ ጋር እንደምታዩት ማንኛውም ሂሳብ መነሻ ምዝገባው ባላንስ ሽት ነው። ስለዚህ ባላንስ ሽት እናዘጋጃለን ማለት ነው። ስለዚህ እዚህ ጋር ያሉት ሌጀር ላይ ያሉትን ሂሳቦች በዚህ መልኩ እንደምታዩት ካሽ 1 ሚሊዮን 1 ከዚ የተወሰደ ነው። ፕሪፔድ ሬንት 150 ከዚ የተወሰደ ነው ከሌጀሩ። ኦፊስ ፈርኒቸር እንደዚሁ ከሌጀሩ 1 ብር የተወሰደ ነው። ቶታል አሴቱ 1 ሚሊዮን 3 ብር ይሆናል ማለት ነው። ሊያቢሊቲ የለንም። ኢኩዊቲ 1 ሚሊዮን 3 ይሆናል ማለት ነው። በበጠላ ሆነ ሬስቶራንት ትራንዛክሽን ጁን ጁን ወር ላይ ወይም ሲኒ ወር ላይ ያሉት ትራንዛክሽኖች እነዚህ ናቸው። ጁን 2 2016 ጉድስ ፐርቼዝ ብር 52670 ነው። ስለዚህ ጀነራል ጆርናል ላይ ስንመዘግበው ኮስት ኦፍ ማቴሪያል በደቢት 52670፣ ካሽ ክሬዲት 52670 አድርገን እመዘግባለን ሁለተኛው ጁን 8 2016 ትራንስፖርት ኮስት ነው። ስለዚህ እዚህ ጋ እንደምታዩ ትራንስፖርት በደቢት 2000 ካሽ በክሬዲት 2000 ይሆናል ማለት ነው። ሶስተኛው ጁንቴን 2016 ነው ፔድ ፎር ሚስላኒስ ነው የሚለው እዚህ ጋር እንደምታዩት ጁንቴን 2016 ሚስላኒስ ኤክስፐንስ 1250 ነው ካሽ 1250 በክሬዲት ይመዘገባል ማለት ነው። አራተኛው ጁን 11 2016 ነው ፔድ ፎር ዩቲሊቲ ነው 1425 ብር ከፍሏል። ዩቲሊቲ ኤክስፐንስ 1425 በደቢት ካሽ በክሬት 1425 ይሆናል። ጁን 15 2016 ወጪ አድርጓል ለሰፕላይስ ሰፕላይስ በደቢት 680 ካሽ በክሬት 680 ሺ አድርገን መዘግባለን። ጁን ሲክስቴን 2016 ፐርቼዝ ፊውል ነው የሚለው 1200 ብር ፊውል ነዳጅ ገዝቷል። ስለዚህ ነዳጁን መዘግባለን ማለት ነው። ፊውል ኤክስፐንስ ደቢት 1200 ካሽ ክሬዲት ሚሹ ጁን 22 2016 ነው። ሰርቪስ ረቨኑ 987790 አግኝቷል ወይም ደግሞ ሴልሱ 987790 ነው። ስለዚህ ሴልሱን መዘግባለን። ካሽ ደቢት 987790 ሴልስ ረቨኑ 987790 አድርገን እንመዘግባለን። ጁን 3 2016 ደግሞ ፔድ ሳላሪ 24800 ይላል። ስለዚህ ሳላሪ ኤክስፐንስ 24800 ወደቢት ካሽ ክሬዲት 24800 አድርገን መዘግበዋለን ማለት ነው። ኢምፕሎይመንት ቤኔፊት የተለያዩ ጥቅማ ጥቅሞችን ለሰራተኞች እንደዚሁ 6000 ብር ከፍሏል። ስለዚህ ኢምፕሎይመንት ቤኔፊትን 6000 አድርገን ወደቢት መዘግበዋለን። ካሽን ክሬዲት አድርገን ስድስት ሺህ መመዝገብ እንችላለን ማለት ነው። ቀጣዩ የሚሆነው ምንድነው? እንግዲህ ኢንስትራክሽን ላይ እንደምናየው ሪከርድ ትራንዛክሽን ቱ ጆርናል። ስለዚህ ጆርናል ላይ መዘገብ ፖስቱ ሌጀር ነው። ቀጣይ ወይ የሚሆነው ፖስቱ ሌጀር ነው። ከዛ ወርክሽት አለ። ወርክሺቱን እናያለን። በወርክሺት ስር ፕሪፔድ አንአጀስትድ ትሪያል ባላንስ ሜክ አጀስትመንት ፕሪፔድ ረንት ኤንድ ዲፕሪሲሽን ኤክስፐንስ ይላል። ስለዚህ አጀስትመንት ለነዚህ ሁለት ሂሳቦች እንሰራለን ማለት ነው። ሌላው ፕሪፔድ አጀስትሪያል ባላንስ ነው። አጀስትሪያል ባላንስ እናዘጋጃለን። አራተኛው ፕሪፔር ፋይናንሽል ስቴትመንት ነው የሚለው ፋይናንሽል እናዘጋጃለን። አምስተኛ ደግሞ ክሎዝ ቴምፖራሪ አካውንት ነው የሚለው ቴምፖራሪ አካውንቶችን ክሎዝ እናደርግ። ቀጣዩ ስራዎችን የሚሆነው ጄነራል ጆርናል ላይ የመዘገብናቸውን ወደ ሌጀር ፖስት ማድረግ ነው ማለት ነው። ስታዩት የመጀመሪያው ሊጀራችን ካሽ ነው። ካሽን እንመዘግባለን ማለት ነው። በቢጊኒንግ ባላንሱ ላይ ነው እየመዘገብን የምንሄደው። ስለዚህ ጉዲስ ፐርቼዝ ይላል። ስለዚህ እቃ ስንገዛ የገንዘብ ስለከፈልን እዚህ ጋር እንደምታዩት 5567 መዝግበናል ማለት ነው። ፖስት ኦፍ ማቴሪያልን ደግሞ በደቢት 5567 መዝግበነዋል ማለት ነው። ትራንስፖርት ሁለት ሺ ብር ከፍለናል። እዚ ጋ ሁለት ሺ ብር በክሬዲት መዝግበናል ማለት ነው ካሽ ላይ። ትራንስፖርት ኤክስፐንስን ደግሞ እዚ ጋ እንደምታዩት በደቢት ሁለት ሺ መዝግበናል ማለት ነው። ሚስላኒስ ኤክስፐንስ አንድ ሺ ሁለት መቶ ሀምሳ ከፍለናል። ስለዚህ በክሬዲት አሁንም ካሽ ላይ አንድ ሺ ሁለት መቶ ሀምሳ ብር መዝግበናል። ሚስላኒስ ኤክስፐንስ እዚ ጋ እንደምታዩት ሌጀሩ ላይ በደቢት አንድ ሺ ሁለት መቶ ሀምሳ ሌጀር ላይ መዝግበናል ማለት ነው። ሌላው ዩቲሊቲ ነው። ዩቲሊቲ አንድ ሺ አንድ መቶ ሀያ አምስት ወጪ አድርገናል ወይም ከፍለናል። ስለዚህ እዚህ ጋር 1425 በክሬዲት እንመዘግበዋለን። ዩቲሊቲ ኤክስፐንስን ደግሞ እዚ ጋር በደቢት 1425 አድርገን እንመዘግበዋለን ማለት ነው። ሰፕላይስ ገዝተናል። እዚ ጋር እንደምታዩት 680 ካሽ ሌጀራችን ላይ እዚ ጋር ደግሞ እንደምታዩት ሰፕላይስ ኤክስፐንስን በደቢት 670 ፊውልን 1200 በክሬዲት መዝግበናል። ካሽ ላይ ቅድም ገንዘብ ስለከፈል እዚህ ጋ እንደምታዩት ደግሞ ፊውል ኤክስፐንስን በደቢት 1200። ሴልስ ረቨኑ ወይም ደግሞ ሽያጭ ገቢ አግኝተናል። እዚህ ጋር በደቢት እንደምታዩት ካሽ 9879 መዝግበናል። ሴልስን እዚህ ጋር ደግሞ 9879 በክሬዲት መዝግበነዋል ማለት ነው። ሳላሪ ኤክስፐንስን እንደዚሁ ደግሞ ደሞዝ ከፍለናል 24800። ሳላሪ ኤክስፐንስ ደግሞ እዚህ ጋር እንደምታዩት በደቢት 4800 መዝግበናል ማለት ነው ኤምፕሎይመንት ቤኒፊት ወይ የተለያዩ ጥቅማጥቅሞች ለሰራተኞች ይከፍለናል ስለዚህ እሱንም 6000 በክሬዲት መዝግበናል ካሽ ላይ እዚህ ጋር እንደምታዩት ደግሞ ደቢት ላይ 6000 ወጫችንን መዝግበናል ማለት በክሬዲት ሳኮ ዲፕሪሲሽን መዝግበናል ሌላው ምንድነው ዲፕሪሲሽን ነው እዚህ ጋር እንደምታዩ ዲፕሪሴሽን ኤክስፐንሱን ወይም ደግሞ በደቢት 2000 መዝግበናል ማለት ነው። ሌላው ፕሪፔድ ሬንት ነው። ፕሪፔድ 15000 በደቢት መዝግበን ነበረ። እዚህ ጋር ደግሞ አጀስትመንት ስንሰራለት ሬንት ኤክስፐንሱን በደቢት 15000 አድርገን መዝግበናል ማለት ነው። ቀጣዩ የሚሆነው ምንድን ነው? እዚህ ጋር እንደምታዩት ምናልባት አጀስትመንቱን ሊጀር ላይ አሳይቸቸዋለሁ፣ ነገር ግን ወርክሺት ተጠቅመን አጀስትመንት ማዘጋጀት እንችላለን። ለምሳሌ ፕሪፔድ ሬንት የአንድ ወር ሬንት ሙሉ 15 ሺህን ስለተጠቀመ እዚህ ጋር እንደምታዩት አጀስትመንቱን ፕሪፔድ ረንት 15000 በቅንፍ ውስጥ ወይ ነጌቲቭ አድርገን እናሳዩዋለን ማለት ነው። አኩሜድ ሴሽን እንደዚህ 2000 ሲጋ አድርገን እናሳዩዋለን። እዚህ ጋር ስንመጣ ደግሞ ኤክስፐንስ ላይ ረንት ኤክስፐንስን በደቢት በ15 መመዝገብ ስላለብን ማለት ነው። ዲፕሬሴሽን ኤክስፐንስን ደግሞ በ200 በደቢት እንደዚሁ መመዝገብ ስላለብን ማለት ነው። ስለዚህ እዚህ ጋር ፕሪፔድ ሬንት 150 ነው፣ 150 ስንቀንስለት ወይም ዜሮ ይሆናል ማለት ነው። አጅስትድ ባላንሱ አኩሙሌትድ ዲፕሬሴሽን ስናይ ደግሞ በክሬዲት 200 ይሆናል። ኦፊስ ፈርኒቸሩ 120 በደቢት ይመዘገባል ማለት ነው። ስለዚህ ሬንት ኤክስፐንስን በደቢት እነዚህ ባላንሶች ውጭ ላይ ይሄዳሉ ማለት ነው። ከዚህ ከአጀስትመንት ወደ አጀስተድ ትሪያል ባላንስ ላይ ስንወስድ ውጭ ሆኖ ይቀጥላሉ ሁለቱ ማለት ነው። ኢንካም ስቴትመንት እና ባላንስ ሺት ከዚህ ከአጀስተድ ትሪያል ባላንስ ላይ እየተወሰዱ ናቸው። በቃ ፋይናንሺያል ስቴትመንታችንም ማዘጋጀት እንችላለን ማለት ነው። እዚህ ጋር እንደምታዩት ስለዚህ በወርክሽት ተጠቅመን እንዴት አጀስትመንት እንደምናዘጋጅ ለማሳየት ያክል ነው ጥለው ፕሪፔር ፋይናንሽል ስቴትመንት ነው የሚለው ስለዚህ ፋይናንሽል ስቴትመንታችን እናዘጋጃለን ማለት ነው በጥር አሁኑ ሬስቶራንት ኢንካም ስቴትመንት ፎር ዘየር ኢንድድ ጁን ሰርቲ 2016 ነው የሚለው እዚህ ጋር እንደምታዩት ሴልስ አለ ኮስት ኦፍ ማቴሪያል አለ ግሮስ ፕሮፊቱ ይሆናል ማለት ነው እዚህ ጋር ኤክስፐንሶችን እንዳለ አስቀምጠናል እንደምታዩቸው የእነሱ ድምር ቶታል ኤክስፐንሱ 54355 ነው። ስለዚህ ከግሮስ ፕሮፊት ላይ ይህንን ስንቀነስ ይህንን ሪዛልት ወይም ፕሮፊት ኦርሎሱን ወይም ኔት ፕሮፊቱን እናገኛለን ማለት ነው። ስለዚህ ኢንካም ስትመንት ካዘጋጀን በኋላ ወዴት ነው የምንሄደው? ስቴትመንት ኦፍ ኦነር ሲኩሪቲ ነው በምናዘጋጀው አበባ በጥላሁን ሬስቶራንት ስቴትመንት ኦፍ ኦነር ሲኩሪቲ ይላል ፎር ዘይር ኢንደድ ጁን ሰር 2016 ላይ ሆነ ነው እንግዲህ እያዘጋጀን ያለ ነው ማለት ነው ፋይናንሽል ስትትመንት ስለዚህ ቢግኒንግ ካፒታላችን 1 ሚሊዮን 300 ያሸ ነበረ ሪቴን ደርኒንግ ወይም ትርፋችን 4765 ነው ቶታል ካፒታላችን 1 ሚሊዮን 7765 ይሆናል ማለት ነው የመጨረሻው ምንድን ነው ኢንካም ስትትመንት ካዘጋጀን በኋላ ባላንስ ሽት እናዘጋጃለን ወይም ፖስት ክሎዚንግ ትሪያል ባላንስ የምንለው ማለት ነው። የምናዘጋጀው የሚለውን ስናይ እዚህ ጋር አሴት አለ፣ እዚህ ጋር ኦነርስ ኢኩዊቲ አለ። ስለዚህ ካሽ አንድ ሚሊዮን ስድስት መቶ ሁለት ሺህ ሰባት መቶ ስልሳ አምስት ነው። ስለዚህ አንድ ሚሊዮን ስድስት መቶ ሁለት ሺህ ሰባት መቶ ስልሳ አምስት እንመዘግባለን። ኦፊስ ፈርኒቸር አንድ መቶ ሀያ ሺህ ነው አኩሪት ፕሮሴሽን በቅንፍ ውስጥ 2000 ስናደርግ ቶታል አሴታችን 1 ቢሊዮን 775 ይሆናል ማለት ነው። ያቱም ከ120 ላይ 2000 ስለምንቀንስ ማለት ነው። እዚህ ጋር ኦነር ሲኩሪቲ ካፒታል 1 ቢሊዮን 320 ቢጊኒንግ ካፒታሉ እንደዛ ነው። ሪቴን ለርኒንግ ደግሞ 4775 ነው። በዚህ በልኩ ፖስት ክሎዥን ተያል ባላንስ ወይም የመጨረሻውን ባላንስ ሺት አዘጋጀም ማለት ነው። የመጨረሻው የሚሆነው ክሎዚንግ ቴምፖራሪ አካውንት ነው። እዚህ ጋር ጄቪ ዋን ይላል። ስለዚህ ቴምፖራሪ አካውንቶችም በጄቪ ክሎዝ እናደርጋቸዋለን ማለት ነው። ሴልስ 987 190 በደቢት እናደርጋለን። ኢንካም ሰመሪ 987 190 በክሬት እናደርጋለን። ኢንካም ሰመሪ በደቢት 5850 እንመዘግባለን። ሌላው ኮስት ሳላሪ፣ ኤምፕሎይመንት ቤኒፊት፣ ትራንስፖርት፣ ሚስላኔስ ኤክስፐንስ፣ ዩቲሊቲ ሰፕላይስ ኤክስፐንስ ፊውል ረንት ዲፕሬሽን ኤክስፐንስ አድርገን ደግሞ በክሬዲንግ ከመዘገብን በኋላ የነዚህ ድምር ኢንካም ሰመሪ በደቢት ይመዘገባል ማለት ነው። ኢንካም ሰመሪ ኒት ኢንካምን በዚህ መልኩ አጅስት ማድረግ ስላለብን ኢንካም ሰመሪ በደቢት አድርገን እመዘግባለን 4765 ሪቴንደር ኒንግ ደግሞ አድርገን እመዘግባለን። እዚህ ጋር ኢንካም ሰመሪ ላይ ያለውን ጆርናል ወደ እያንዳንዱ ሌጀር ሰሌ ኮስትን እንወሰደው። ከዚህኛው ዜሮ ነው የሚሆነው ባላንሱ ማለት ነው። ባላንሳቸው ዜሮ ዜሮ ነው የሚሆነው እዚህ ጋር እንደምታዩት። ቀጣዩ የሚሆነው ምንድን ነው? ሳላሪ ኤክስፐንስ ነው። ሳላሪ ኤክስፐንስን እንደዚሁ 4800 ስናደርገው ስንመዘግበው በክሬዲት ዜሮ ይሆናል ባላንሱ። ሌላ ኢምፕሎይመንት ቤኔፊት ነው ክሬዲት ስንመዘግበው ዜሮ ይሆናል ባላንሱ። እዚህ ጋር ደግሞ እንደምታዩ ትራንስፖርት ነው። ትራንስፖርት ሁለት በክሬዲት ስንመዘግበው ዜሮ ይሆናል ባላንሱ። በዚህ መልኩ ቴምፖራሪ አካውንቶችን ክሎዝ አደረግን ማለት ነው።